ይሄ አካላዊ እንቅስቃሴ የለውም። እንደው እንዲሁ በመንፈስ የሰገድኩ የሚባል ነገር አይደለም እና ይህን ይመስላል። ኢንሻላህ ኤብራይስጥና ግሪክ ምናምን የሚል ሰው ካለ ገባለው። እስከዛ ከታችን ላዳምጣችሁ የሚመች ቦታ ር ከመውረዱ በፊት አንዴ ፎሎ አርጉት። አሊ ኤቨርብራይፍ አብዬው ዳኒ መልስ ይዘምታል። አዎ አዎ፣ ክርስትና ሁሌ እመልሳለሁ። እሺ፣ ይቀጥል። ስለ ይሄ ነው አለ የጠየቀኝ ባለፈው። ኖኖ እሱን ጨረስ ነው እኮ አንተ የራስ ማስረጃ ሳየ እኔ ማስረጃ እሱን ጨረስ ናት እኮ የትኛው ስለ ሥላሴ ምናምንት አስተምሮ ነው ስለ መጸጸት የሚለው? ኦኬ፣ እኔ መጽሐፍ ቅዱስን የምረዳበት ወይ ማለት እኔ ገባ አንድ እኔ አንድ ማምኖ ነገር አለን፣ ዶክትሪን መጽሐፍ ቅዱስን ትክክል ያደርጋል ብዬ አላምንም። መጽሐፉ መጽሐፉ ራሱ ነው ትክክል የሚያደርገው። ስለዚህ አሁን ለምሳሌ እግዚአብሔር ተጸጸተ ሲል ለምንድን ነው የሚጸጸተው? የሚለውን ነገር ስናይ የሰው ልጅ ኃጢአትን ስለሰራ ነው። እግዚአብሔር የሰው ልጅ ኃጢአትን እንደማይሰራ አቅም ወይ ከሆነ ጥያቄው፣ ኦፍኮርስ እግዚአብሔር ሁሉ ነው አዋቂ ነው። አንድ ነገር ግን ማወቅ ያለብህ ነገር ምንድን ነው እግዚአብሔር እነዛን ዘር ሲያጠፋ ምን አይነት ዘሮች ናቸው የሚለው መጽሐፍ ቅዱስ ማወቅ አለብህ። ስለዚህ ከመጽሐፍ ቅዱስ እንደምናየው በነሄኖክ የነበሩ ዘመንና እስከ ኖ ድረስ በጣም ኮራፕትድ የሆነ ህዝብ ነው። ሰውና የመላእክት ዘር እንኳን የተቀላቀለበት ፍጡሮች እንደነበሩ መጽሐፍ ቅዱስ ይነግራል። ያኔ ያኔ ላቋርጥ እንደው ስለ መጽሐፍ ቅዱስ ማውራት ግን አልሰለቸንም። ከአሊ አረ አንድ አንድ አንተ አይደለም አሊ ነው። ሁለት ወር ሙሉ ሰናወራ አንድ አንድ መስመር ያላመነልህ ልጅ ዛሬ ጊዜን አላባክንም። ቤት ከፍተን ስልካችንን እንፈልገዋለን። ስለ እስልምና ስናወራ ከሆነ ስለ እስልምና እናውራ። በዛ በኩል ይጠይቁ ጠይቅላቸው እንጂ እኔ ሁለት ወር ሙሉ ያልተማመንበትን ነገር ዲስ ኢስ ሶ ዳም፣ ዲስ ኢስ ሶ ዳም። ነግረውናል፣ ውስታዝ በደንብ ነግረውናል። በቃ እንደው እኛ ሞር እንደውም እስልምና ላይ እውቀታችን እንዴት ነው የምናሰፋው? እስልምናና በዛ መሀል ያለውን ብሪጅ እንዴት ነው የምንገነባው? እነዚህ ልጆች ከምንነግራቸው አንዷ እንኳን ልባቸውን ብትገዛ ብለን እንትን ማለት ነው እንጂ ተጸጸተ አልተጸጸተ ምን አገባኝ እኔ የተበረዘ መጽሐፍ ቢሰሰጥ ባይሰሰጥ ኢትስ ነን ኦፍ ማይ ቢዝነስ። ስለዚአንተን አደለም አንተን አደለም። ስለዚህ ወደ እስልምና ፊታችንን እናዙርና መሪየምም አለች እዚህ ውስጥ እንግዲህ ስድስት በላይ ሙስሊም ያለው ስለ ባይብል ስለ ኤክስፓየር አለንም አሁንም ዳኒ ኦፌንድ እንዳይሆን ብቻ እኛን ስለማ ላይክ አም ሶ ሶሪ ቱ ሴይ ዚስ ወደ ገደለው ወደ እስልምናችን ብንገባ ይሻላል። ሰልችቶናል። ደራ አለ ደራ፣ ጥያቄህን በኮሜንት ማድረግ ትችላለህ። መሪያምን ፎሎ አርጓት፣ አቡን ፎሎ አርጉት፣ ኤቨርፕላይፍን ፎሎ አርጉ፣ ዳኒ እና ደራ። እስልምና ጥያቄ ያለው ሰው ደግሞ አንድ ቁጥር ይጻፍ። በቃ ሰልችቶኛል። አንድ ቀን አምኖላል፣ አንድ ቀን አምኖልሃል? አላመነልህም እስከ ዛሬ ድረስ። ማን ዳኒ፣ ዳኒ ላይ ይጠይቁ። ፈለጉት ላይ ጠይቁ። እኔ እንትን ላይ መግባት የለብንም። ባይዘዊ እስልምና ስለ እንትን ይሄ አቂዳ ምንድን ነው የሚባለው ነገር ላይ እኛ ባንገባበት ጥሩ ነው። ቢኮዝ እኔ አልገባበትም እውቀቱ የለኝም። ድህነት ላይ ምናምን ነው ድህነት ላይ ይጠይቁ። ድህነት ላይ ምናምን ይጠይቁ። ያው ወደዛ እኛ እኔ አላውቅም። እኔ በራሴን ወክዬ እንትን ልበል። ያው እንተው ካላችሁ ያኛው እንተዋለን። ጥያቄ ድህነት ላይ ካለ ይጠይቅ። ይሄ ስለ ምንድን ነው የሚባለው የሆነ ጥያቄዎች አሉ እንት ላይ እስልምና ላይ የሚነሱ እነሱ ላይ አልገባበትም። እኔ ይቅርታ አድርጉልኝ። እናቡ አቡ ምናምን ካሉ እነሱ ወይ እንት ይላሉ። ኡስታዝም አሉ በቃ እንትን ይላሉ። እኔ አልገባበትም ነው ማለት ነው። ድህነት ላይ ግን ቢጀምሩ ብዬ አስባል። ድነት ላይ ጀመሩ መጀመሪያ አሉኝ። ድነት ላይ ጥያቄዎች ወይም ማለት ነው ዘሎ ጥያቄ ላይ ከመግባት አንቀጾች እየመረጥን ለምን እነሱን እየፈሰርንላቸው ከሱ ላይ ጥያቄ ቢያነሱ እያስተማሩ ብራዘር ዩ ጋት ታይም ቱ ዌይስት አይደል? አስር ሰዓት ሙሉ ስንጨቃጨቅ ኖረናል። ስለዚህ ስለ እስልምና ዝም ብሎ ጃምፕ አድርጎ ከመጠየቅ ቤዚክ ፋውንዴሽኑን እውቀት እየሰጠናቸው እየተፈሰረ እነ አቦ አሉ እነ መርየም አሉ፣ ይሄ ሁሉ እውቀት እኔ እንፈልገዋለን። ውስታዝ ስላሉ አንቀጽ እየመረጥን ክድነት የቱ አንቀጽ ሬፕሬዘንት ያደርጋል የሚለውን እኛም እንድንማር፣ ዌስት እንዳይሆን ጊዜ ወጣትነቴ አልፈልግም። ስለዚህ ሰላም አለይኩም ወአለይኩም አሰላም ወረህመቱላህ ወበረካቱህ። ትክክል ነኝ አይደል ውስታዝ? አዎ፣ መሰረታዊ ስለሆኑ ነገሮች አሁን ቅርንጫፋ የሆኑ ነገሮች ብንተማመን ምንም መላንጠቃቀምበት ከተጠያየቅን ስለ መሰረታዊ ስለ ስለ መለኮት አምልኮ፣ ስለ ድህነት፣ ስለ ሳልቬሽን የሚገኝባቸው የመጀመሪያ የአንቢያዎች መንገድ እንዴት ነበረ? አንቢያዎች ሳልቬሽን በምንድን ነው የቀረጹት የሚለውን ላይ ትኩረት ቢደረግ ነው የሚሻለው። አሁን አንዳንድ ጊዜ ጥያቄ የሉና ዝም ብሎ ከወገብ በታች ጥያቄዎች ያበዛሉ። ጥያቄ ውስጥ ደግሞ ውስጥ ተጠይቀው ሶስት አራት ሰው መልስ መልሶላቸው እኮ አልገባንም፣ አላስደሰተንም ብለው ነው የሚሄዱት። አደል እንዴ ው ለሱ ባቢለን በቂ ምልስ እየሰጣቸው ዛ በኩል ስለዚህ እዚህ ደግሞ እንሻላ ስለ ድህነት እንደተባለው ኢንሻላህ ጥያቄ ያለውን ይጠይቅ። ኢንሻላህ ወንድሞች አለ አለ ያለ ቀኑ ሙሉ እዮብ ለእዮብ መልስ እንስጠውእና ኤቨር ላይፍ ያወራል እዮብ ፋንቱ ቀኑ ሙሉ ስጣድኔ መጽሐፍ አነባለው ሀፊዝ ማረጋቸው ወይም በሜሞራይዝ ማረጋቸው ፊት ለፊት ያሁን ራሱ ሚገርምህ አንተ ስራ ፈት እኔ ቤቴልሄም ዝም ብያ አደለ ምለፈልፈው ሀፊዝ እያረኩ ነው ምለፈልፈው። ኦኬ። ስለዚህ ዝም ብለህ አታውራ። ልጄን አስተኝቼ ቤቴን አጽድቼ ምግቤን ሰርቼ ከዛም አልፎ ቀኑ ሙሉ ብጣድም ስለ ስልምና፣ ስለ ኢልም፣ ስለ ስርዓት ከሆነ እውቀት እንደው እድሜ ትሰጥቶኝ በተጣድኩኝ። አንተ ምን ታረጋለ? እኛ ስንጣድ አንተ ምን ታረጋለ? እኛ ቤት መተ የምትካድመው ነው መልሱ። ወይ ለቀት ሄዳለ ወይ ራስህ ታብዳለ። ኤቨር ብላይፍ ቀጥል ሰላም አለይኩም ጀማ እንዴት ናችሁ? ሁሉ ሰላም ዳኒ፣ ጥያቄ ካለ ጥያቄን አስቀምጥ። ኦስታዝ አሉ እስልምና ላይ ያለህን ጥያቄ ማቅረብ ትችላለህ። እሺ፣ ስታቀርብ ግን ዳኒሻ ሪፈረንስ እንፈልጋለን ከቁርአንም ከሐዲስ እዛ ላይ ከሆነ ጥያቄ። ያ ሎጂክ ጥያቄዎች ናቸው የምጠይቀ ለጊዜው ጥቅሱ ስለሌለኝ ጥቅሶቹን በቃሊ ነው የማውቀው፣ ግን ቁጥሮችን ስለማላስታውሰው ችግር የለውም። በድነት ኦኬ፣ በድነት ጉዳይ እኔ በእስልምና በጣም አንድ ግብዳ የሆነ ጥያቄ ያለኝ ምንድን ነው፣ በፈጣሪ ፊት እንደው ጥሩ ነገር በመስራት ገሃነም ይገባል ተብሎ በእስልምና ትምህርት አለ። መልካም ነገር ማድረግ ገሃነምን ያስገባል ይባላል። እና የሰው ልጅ ግን እንዴት ነው በፈጣሪ ፊት ፍጹም ጻድቅ ሆኖ በሚሰራው ስራ እንደውም በስራ ሁላ እንደውም ኮምፕሊትሊ እግዚአብሔር ልታስደስተው አልችልም ብዬ ነው የማምነው። የሰው ልጅ ኃጢአቱ ስለሚወርቅ ጥሩ ሰራክም አልሰራክም። እና ጥሩ ነገር በመስራት ገነት ይገባል ይባላል እና እነዚህን ጥሩ ስራዎችን ሰርተ ግን ስቲል በፈጣሪ ፊት ፍጹም ልትሆን አልችልም። ያው ኃጢአተኛ ስለወርቅና እንዴት ነው አላህ ዝም ብሎ እንዴት ሊያስገባ ይችላል? አንድ ሰው ጥሩ ነገር ሰራ ተብሎ ስቲዶ ሀጠተኛ እየሆነ ማለት ነው። ን ቃላት ተሳስተሃል በልና፣ ጥሩ ስራ ሰርተህ ገሃነም ትገባለን ያልከውና ተሳስተህ ነው? ወይስ አራት መስፈርቶች አሉ፣ ሶላት መስገድ፣ መልካም ነገር ማድረግ፣ እንደዚህ እንደዚህ የመሳሰሉት አለ። አይ ጥያቄህ ላይ ቃላት ኦኬ፣ ይቀጥል። ኢሽራቅ የሚለውን ፎሎ እያረጋችሁ የምትወዱን ሰዎች ደግሞ ኢሽራቅ ውስጥ ገብታችሁ ቪዲዮ አለ ሪፖስት እያረጋችሁልን ኢሽራቅ የሚለው የኔና የባልደረባ የነቢል ምንድነው እኔ ጭራሽ የምትለው ነገር እየገባኝ አይደለም እኮ እሺ ክርስቶስ ለእኔ ብሎ ደሙን አፍስሷል ለምንድነው ያፈሰሰልኝ ስለ ኃጢአታችን የትኛው ኃጢአት በአዳም ምክንያት የወረስከው ኃጢአት አለ እኮ እኔ ምን አግብቶኝ ነው በአዳም ምክንያት የምወርሰው ያ ይመለከተኛል ወንድሜ አሁን ሞት የገባው እኮ በአዳም ምክንያት ነው። የስጋ ሞት ለራሱ የገባው በአዳም ምክንያት ነው። ይመለከተኛ በአዳም ምክንያት ምንም ባላደረግኩት በግድ የምጠየቅ ከሆነ ለምንድን ነው በክርስቶስ በግድ የማልድን ነው? በግድ አትድንም። ነጻ ፍቃድ ተሰጥቷል። ወንድሜ እኮ ነጻ ፍቃድ ከተሰጠኝ ለምን በአዳም በግዴታ እጠየቃለሁ? እንዲህ አስፈቅዶኝ ነው እንዲህ በአዳም የጠየቀኝ ምንድን ነው? ጭራሽ የምትለው ነገር የሰው ልጅ እንዴት አስተማማኝ ሊሆን ይችላል? ይሄ ገነት ትገባለን በስራ በሚባሉ ነገር ኦኬ፣ በጣም አሪፍ ጥያቄ ደስ የሚል ጥያቄ እና ይሄ ብዙ ጊዜ የተጠየቀ ጥያቄ ነው። አንደኛ ነገር የሰው ልጅ ሁሌም ገነት ማለት በቃ በፍፁምነት የሚገባ ምናምን ነገር ነው። ነገር ግን የሰው ልጅ ፍጹም አይደለም። የሰው ልጅ ሁሌም ጥንጥም እንኳ ልትሆን ትችላለች፣ ስህተት ይኖረዋል። ትንሽም እንኳን ቢኖረው እንትን ቢሆን ማለት ነው፣ ስህተት አለው። ነገር ግን የሰው ልጅ ገነት የሚገባበት ምንድን ነው ምክንያቱ ካልከኝ አንደኛ ነገር የሰው ልጅ እዚህ ዓለም ላይ የሚመጣው ይፈተናል ይጥራል ይጥራል ይጥራል መልካም ስራዎችን ለመስራት ይጥራል። የተለያዩ እንትኖችም ስህተቶችም ይሰራል። ማንም ሰው ማለት ነው ሁሉም ሰው ስህተትን ይሰራል። ግን ከዛ አላህ ፊት ሲቀርብስ ያ ስህተቶቹ ይነገሩታል፣ እንትን ይባላል። ሱረቱ ልካህፍ ላይ ይላል መሀደል ኪታብ መሰለኛው መሀደል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢሮተን ኢላ አሕሷሃ ይላል እና ትንሽንም እንኳን የሆኑ ቶችን አይተውልኝም የሚል ነገር አለ እና ያንም ነገሮች፣ ሁሉም ነገሮች አላህ ፊት ሁሉም ነገሮች ላይ ትጠይቃለህ። ነገር ግን ጀነት የሚያስገባህ ምኑ ነው ካልከኝ፣ ትልቅና ግብዳ መልስ፣ ለግብዳው ጥያቄ ግብዳ መልስ፣ የአላህ እዝነት ስለ አላህ እዝነት በደንብ ይነግሩሃል። አላህ ስብሐነ ተዓላ ያዝንልናል፣ ለሁሉም የሰው ልጆች ያዝናል። ሶ እዝነቱ ነው እንጂ ወደ ጀነት የሚያስገባን እኛ በሰራ ነው ሙሉ ጽድቃችን ምናምን እንትናችን አሸንፎ ምናምን ሳይሆን በሱዝነት እዝነት ነው ወደ ገነት የምንገባው። እና ቨርሶቹ ልሰጥ እችላለሁ። ሀሳብ የሚጨምሩ ሰዎች ካሉ ይጨምሩል። ወይ አንተ ጥያቄ ካለ እኔ አንድ ሀሳብ ልጨምር እና አንዴ ኤቨርብ ላይፍ እንዲሄድበት ቅድም ጠዋት እንደውም የተማርኩት ትምህርት ነው። የአላህ ባህሪያት ወይም ስሞች ዘጠና ዘጠኙ ሲጀምሩ አራህማን አራሂም ሞስት ኮምፓሽነት ሞስት ሜርሲፉል ነው እና አስተማሪ የጠየቀኝ ጥያቄ ምንድን ነው? የትኛው ነው ባህሪ የትኛው ነው አክሽን ነበር ያለኝ እና ደሞስት ኮምፓሽነት እና ደሞስት ሜርሲፉል የሚለውን ስታየው አሁን የነገረ ማለት ነው። ራሂም በቃ በአላህ ምሕረት ራህማን ኮምፓሽነት የሚለው ባህሪ ነው። ራሂም ሜርሲፉል ደግሞ ንድ አላህ አንተን ይቅርም የሚልበት አክሽን ራሂም ነው። ደሞስት መርሲፉል ነው የሁሉ የቁርአን አንቀጽ ሲጀምር ቢስሚላህ ራህማን ራሂም፣ ምን ያህል ኢምፖርታንት እንደሆነ አላህ ኮምፓሽኔት እንደሆነ